አሰላሙአሌኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? እላችሁንም በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ በዚህ ትበሌ ማለት ነው። ውድና የተከበራችሁ ቤተሰብ ዛሬ አዲስ ቪ ላችሁ መጥቻለሁ። በአክብሮት እንድትከታተሉኝ እጠይቃለሁ ማለት ነው። ጋይ ስለዚህ ቻናን አዲስ የሆናችሁ ሰብስክራይብ በማድረግ ላይክ ሼርም እያረጋችሁ ነባሮች ልታበረታቱኝ ጠይቃለሁ ማለት ነው። ለዛሬ የነበረኝን ቪዲዮ እንግዲህ የማደርስላችሁ ይሆናል። የዛሬው ቪዲዮ ክፍል ሰማንያ ስምንት ሀረግ ድራማ ነው ማለት ነው። ሁላችንም የምንወደውና በመናፍቆት የምንጠብቀው ድራማ ነው ማለት ነው። ስለዚህ ልትከታተሉኝ ጠየቁ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ስለ ድራማውም ሆነ ስለ ሀሳብ ካላችሁ የሚሰጡት ብቻ ይሄ ነገር ይስተካከል፣ ይሄን ነገር አስተካክሌ፣ ወይም በቃ የሆነ ነገር የምትሉት ነገር ካለ ሀሳባችሁን ኮሜንት ላይ እንድታሰፍሩ ባርኮ ትጠይቃለሁ ማለት ነው። እንግዲህ ባለፈው ክፍል ሰማንያ ሰባት ላይ እንዳለቀው ሉላ እንግዲህ ጥፎቿ ወልቀው ልክ በር ላይ ተጥላ በር ከፍተው በዚህና እዚ ደንግጣው እያለ ነበረ። ሞታለች አልሞተች? ሉላ እንዴት ሆና ነው እንደዚህ ደንበ በደንበር ላይ ተጥላ ነበረ ማለት ነው። እንግዲህ ከዛ ቀጥሏል። ሉላ እንግዲህ ያ ፊት በደረሰበት ሳራ መጠን ማለት ነው። ያው እንግዲህ የሚያስገባቸው የኃጢአት ስራዎች አተሳኩለትም ነበረ። ኃላፊዋ ደግሞ የሉላ ስለነበረ ስለዚህ ለስራዋ የሚገባትን ቅጣት ሰጥቷታል ማለት ነው። የጭካኔ ጥግ ትላላችሁ ማለት ነው። እንግዲህ ጨካኝ ተጨካኝ ጋር ነው የሚሰራው። እሷን ከሱ ጋር ውለታ የሚቀርባት ጥሩ ነበረ ግን የሆነ ትላላችሁ ማለት ነው። በመቀጠልም እንግዲህ ዛሬ በጣም አዲስ ነገር አለ። ብዙ ቃሀረ ድራማ ውስጥ እስከ ዛሬ ያው እየተመስተቃቀለ ቢሆንም ግን የተለየ ነገር እየተፈጠረበት ነው ማለት ነው። ስለዚህ ዛሬ ቢላችሁ መጥቼ ይሆናል ማለት ነው። በአክብሮት እንድትከታተሉኝ፣ በአክብሮት እጠይቃለሁ በድጋሚ ማለት ነው። እንግዲህ ከዛው ስንቀጠል ማለት ነው እንግዲህ ይዘዋት ይገባሉ። በጣም ይጮኋሉ። ቤዛም እዚህም በጣም እየጮሁ እያለ ወንድማቸው ያፌት ይመጣል ማለት ነው። ያፌት በመደንገጥ ልጅቷን ተሸክመው ሉላን ተሸክመው ወደ ቤት ይገባሉ። እቤትም እረፍት ካደረገች በኋላ የሆነችውን ቢጠይቋትም ሉላ ግን መልስ ለመስጠት ፈቃደኛ አልነበረችም። በተረፈ ደግሞ ያም እያለ እያለ ያፌት እስር ቤት ገብቶ ነበረ። ለዚ ሁሉ ደግሞ እስር ቤት ለመግባትም ተጠያቂው እንትና ነበረ፣ ቢኒ ነበረ። ቢኒ ባለፈው ክሱን እንዳድስ እንዳነሳበትና ነግሮት ህግ ማለት ወረቀት ደርሶበት ነበረ። ቢኒንም ወደ ሰፈሩ ጎራ ብሎ እንደ ማስፈራራትም እንደ ምክርም ሰጥቶት ነበረ። ቢኒም አልሰማህም ተንግዶ ወዳ እንግዲህ በገንዘብ የምደላቸው የህግ ሰራተኞች የሉም፣ እንግዲህ አሁን ተማጋ እንደምትጋፈጥ እናያለን ብሎት ነበረ። በዛ መሰረት በተጠየቀበትም ወደ እስር ቤት ታስሯል ማለት ነው። እስር ቤትም እንደገባ በማግስቱ ለመውጣት ችሏል ማለት ነው። እስር ቤት እያለ ነው የሉላ ምጅት ተተቆረጠችው ወይም ወንድሙ ዘመዱ መቶ ለመጠየቅ ሞክሮ ነበረ እቃዎችም እየመጡ እንደሆነ ያው ከውጭ የሚያስገባቸው በህጋዊ በህገ ወጥ መልኩ ማለት ነው። ቦዲጋርዱ ወይም ሰራተኛው መጥቶ ነግሮት ነበረ። በዚሁ በኩል ደግሞ የፉዬ እንግዲህ በሻንጣ ሙሉ ብር እንግዲህ ባለፈው ለኤን ዲ ምርመራ ጠይቃ ነበር፣ ቤዚቲን ብር ማለት ነው። ስለዚህ ከሱ እጥፍ አድርጎ ሁለት እጥፍ ብጫቂ ወረቀት ላይ ቤዚ እፉዬ ይሄ የአንቺ ገንዘብ ነው ተጠቀሚው ለአንቺ ነው የተላከ የሚል ወረቀትን አስመልክቶ በር ላይ ተቀምጦ አግኝታለች። እሷም ቤዚ ቲጋ ደውላ የተሆነውን ነገር ስትነግራት እኔ ምንም እሷ ምንም ነገር እንደማታውቅና ስለ ገንዘቡም እንዳላከችላት ትነግራታለች። እፉዬም በቃሽ ብላቸው ትላለይ ባሏ አላደረም ቤት ውስጥ ያው ባሏ እስር ቤት ነው እፉዬ ግን አታውቅም ማለት ነው ብለም ዳግም ደውሎ ለእፂ እስር ቤት እንደገባ ይነግራታል ማለት ነው ያፌት ያፌትን እስር ቤት እንደገባ ግን ለማንም አተናገረችም ማለት ነው ወንድሟንም ሆነው ቤዛንም አልነገረቻቸውም። እሷም ኦኬ እንዴት ገባ ምናምን ብላ ለማጣራት የራሱ ጉዳይ ነው ታላመ ብሎ ዘብቷታ ማለት ነው። ገኔና ዳግም ደግሞ ቢኒ ወደ ቤት ጎራ ብሎ በጣም ደስ የሚል ዜና ይዤላችሁ መጥቻ አለው። ሌላዋን ዳግም መጽሔት ጋር ታረቃችሁ እውነቱን ነገረች ሲለው ምን የምን እውነት ሲል አስቀይሳ ገኔ፣ እሺ ምንድን ነው እንደዚህ አይነት ፈገግታ ያሳየው ብ ምንድን ነው ስትለው ያፌትን እስር ቤት እንዳላስገባው ይነግረዋን በጠዋትም ተነስተው እፉዬን ለማለት ተዘጋጁ። ቢኒ ግን የሆነ ጉዳይ የሚጨርሰው ስላለ ወደዛ መሄድ ስላለበት እነሱ ሊሄዱና ሊያዩ ሲወስኑ እሺ ሂዱ ብሎ ተሰነባብተው፣ ቻው ደህና ዋሉ ብሎ ሄዷል ማለት ነው። እዛም በሄዱበት ሁኔታ ማለት ነው በሩን የከፈተው ያፌት ነበረ። ስለዚህ ከንዬ ጉጉቴ እና ናፍቆቴን እያየ ቢኒ እንደት በስሜት ይጫወታል። እንዴት እንደናፈቀችኝ ለምን አልገባውም ብላ እንግዲህ ገኒ በቢኒ ተጠቀይማለች ማለት ነው። ዳግምም ተረጋጊ፣ ያልገባን ነገር ወይም የተፈጠረ ነገር አዲስ ነገር ይኖር ይሆናል ብለን ማለት ነው። ያፌትም ከእስር ቤት ከመውጣቱ ያሁ ሴራዎች ናት። እሷን የሚገቡትን እቃ በትርፍ የሚያስገኙለት ትርፍ በትርፍ በጥፍ የሚያስገቡለት ትርፎች ስለሆኑ በጥንቃቄ እንዲያስገቡና ይሄ ቢኒ የሚባለውንም አንገቱን ቆርጣችሁ ወደ እጅ እንዲታመጡት ብሎ ፎክሮበታል ማለት ነው። እንግዲህ ቢኒም የእሱን እስር ጉዳይ ለማጠንከር ታፍታፍ እያለ ነው ማለት ነው። በዚህ በኩል ደግሞ እንግዲህ ብዙ ነገር ተፈጥሯል። እውነት ለመናገር በጣም አሟታን ሉላ ማለት ነው። ምግብ በእጇ መብላት አይችልም፣ ምንም ማድረግ አይችልም ማለት ነው። በዚህ በኩል ደግሞ እንትና ደ የተዋወቃት ልጅ ደግሞ እናቷ ወንጀል ላይ የተመሰረተ ስራ ስለምትሰራ፣ እሷ ግን ለናታያን ስራ እንድታገኝለት እና ቶሎ እንድታስገባው ትነግራታለች ማለት ነው። እሷ ግን ምንም ነገር ቢሆንም ለነገሮች መፍጠን እንደሌለብን ትናግራታለች። እሷ ግን ያው ታስቸገረሽ? እሽ ትላታለች። እያስቸገረኝ አይደለም ግን ታሪኩን ስለነገረኝ በጣም አሳዝኖኝ ነው ብላ ትመልስላታለች። ስልክ የማወራው ስለነበረ ወደ ውስጥ ግቢ ትላታለች። ልጅቷም እሽ ትላለች። ወንድሟ በድንገት ከክፍል ስልክ እያወራ በሙሉ ፈገግታ ይወጣል። ወንድማቸው ለሁለት ዓመት ያከል ክፍል ዘግቶ ከነሱ ጋር ሆነ ከማንም ጋር ማያወራና ማይስቅ ነንበረ ድንገት በመሳቁ ተገርመው ወንድም ሄደናዋል ብላ እሷም ወደ ክፍሏ ትሄዳለች። እናትየዋ ማን ነው እያለች እንግዲህ እናታንን ትጠይቃለች። እውነት ሊረዳት ነው ወይስ ፖሊስ ነው? ያው እንግዲህ ስራ ያለበት ራሱን አያምንም አይደለም የሚባለው እንደዛ እያለች ነው ማለት ነው እንግዲህ ምን እንደሚፈጠር አናቅም ማለት ነው። ስራ ይቀጠራል ወይስ አይቀጠርም የሚለው ሌላ ጥያቄ ነው ማለት ነው። ግን እየማሟ ተኝታለች እንግዲህ። ወደ ቤት ተሰብስበው ቤዚቲና አዲስ ፍቅረኛዋም እያወሩ እየተጀናጀኑ ነው ማለት ነው። እንግዲህ አዲስ ሰው መተዋወቅ ጥሩ ነው ብላለች ቤዚቲ፣ ለፈገግታም ለአየር ቅየራ መልካም ነገርን ይዞ ሊመጣ ይችላል አይታወቅም ብላ ከቴዲ ጋር እያወሩ ነው። ቴዲ ግን ከዚህ በፊት ስለሚያውቃትም ስለሚያፈቅራትም፣ እሷ ግን የምታውቀው ነገር ስላልነበረ ከእንግዲህ ወዲያ ታሪኬን ሰፋ አድርጌ እነግርሻለሁ ብሏታል። እንግዲህ በታሪኩ መካከል ያካትታታል ወይ ያካትታትም የሚለውን የምናየው ይሆናል ማለት ነው። እና እጺም እንግዲህ ያው ፍቅረኛዋን ደውላላት ነበረ ያው ቢኒን ማለት ነው። ባጭሩ እንዳላናገረችው እና ቦታ ጊዜ እና ቦታ የተመቻቸ እንዳልሆነ ነግራታለች ማለት ነው። ይፍራታ ደውላ ለነገሮች እንዳትዘገየ የቶሎ ንገሬ ቶሎ ተነጋገሩ፣ እናፍቱ ብላታለች። እሷም እሺ እንነጋገራለን ግን ያው ያልሆነ ነገር ስለተፈጠረ ነው ብላለች። እሱም ሉላ ስለታመመች እጆቿን ተቆራርጣ ቤቱ ስለተቀመጠች ነው ማለት ነው። እሺ ብላ ሌላ ቦታ ነኝ ያለሁት፣ ሲመችም ይደውላለሁ ብላ ስልኩ ዘግታለች ማለት ነው። በተረፈ ደግሞ ለሉላ ምግብ የሰራችላት ምንም የማይጣፍጥ እንደሆነ፣ ሉላም እሷን ስለማታምናት መጀመሪያ ቅመሽው ትላታለች። እሷም መጀመሪያ መቅመሴ ካልቀረማን ራሴ ነኝ የምበለው ብላ እንግዲህ ሉላ የንግድ አስቀነታት ራሱ አበልታለች ማለት ነው። እንኳንም አልቀመሹ ይሄ ከመርዝም የጠፋ ምግብ ነበረ ብላ እንግዲህ እንደዙ ተጽናንታለች። ቤዚቲ በተደጋጋሚ ብትጠይቃትም ልነግርሽ አልችልም የሆነ ነገር ነግረሽ ደግሞ ብታስገድኝ ምስ ብላለች ማለት ነው። ለማንኛውም እንደዚህ እያለ እንደዚህ እያለ እየቀጠለ ወደ ቤት መጥተው እነሱም እያሉ ያፌትም ያፌትም እንግዲህ ይፍራታን ይጠይቃት አፉዬን ገንዘብ ላይ ቅድም ከወጣጣ ብዙ ገንዘብ አገኘው እንደው ከየት የመጣ ነው ብሎ ቢጠይቃት፣ እሷም አንተም ብጠይቀው መልስ ስላልሰጠኝ በነፃነት ገንዘቡ ልሰጠች ስላልነበረ እስከዛሬ ያጠራቀምኳቸው ብሮች ናቸው፣ ስለዚህ አሁን የሚያስፈልጉ ቢሳ ስለሆነ አውጥቼ ልጠቀማቸው ነው ይላል፣ ትለዋለች ማለት ነው። እሱም እንደዛ እንዳማያስብና ግን ነገሮችን እንደባና እንደ ቢስት በአንድ ነገር በአንድ ላይ ተስማምተን እንዲንገዛ ስለምፈልግ እንጂ ለዛ አይደለም ብሏል ማለት ነው። እሷም እንግዲህ በቁጣ መለስ እንደዛማ ሆኖ ነው ትላለች ማለት ነው። እንግዲህ ትልቁ ነገር ና አዲሱ ዜና ማለት ነው እፉዬ ቢኒ ከውጅ ከስራ ሲመጣ እንግዲህ ጠብቀው ገለውታል ማለት ነው። ቢኒዬ እስኪ አይሙት የሚሉ የምትሉ ካላችሁ እንግዲህ እዚ ኮሜንት ላይ ጻፉ። እኔ ቢኒ አይሙት እንግዲህ አኪም ቤት ንገብቶ ምን ሆን ቀጣይ ሳምንት ላይ ሲቀርብ ማለት ነው። የሆነ ነገር ተፈጥሮ ምንትን ቢል ይሻላል ማለት ነው። ምክንያቱም የሆነ ቴክስት ለዳግም ተጓጎትህ እንደሞተ ይነግሩታል ማለት ነው። ቢኒ እንትናም በጣም ዳግሙ በጣም ተናዶ ለብጽ ደውሎ ይነግራታል ሲንፈንት ሰራለች ማለት ነው። ቤዚቲም እንደዛው ዳግም ጓደኛው እንትናም ስለሆነ ጓደኛው ስለሆነ እሱም ደንግጧ መላ ቤተሰቦቹ ተደናግጠዋል ማለት ነው። እስቲ እንደው ሐኪም ቤት ገብቶ ቤድን የሚለው ነገር ተስፋ አለኝ ማለት ነው። ምክንያቱም ቢኒ ድጋሚ የሆነ ነገር ሆነ ማለት በዚህ የመጽናናት አቅሟ በጣም ትንሽ ነው የሚሆነው። የማተጽናናው ነገር ነው ገጥማት ማለት ነው። ስለዚህ ለዛሬ የነበረን ቪዲዮ ይህን ነበር ማለት ነው። ቢኒ ይሞታን አይሞትም ወላ ያለሁ አለም ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮ እንዲከታተሉ በአክብሮት እንጠይቃለን። ሰላሙ አለይኩም ወራህመቱላህ